በል እንግዲህ የኛ ምንድን ነው? ሰው እናቴ እንደውም ስመሰጭ ነው። አንዱን ስም እንዳይሰጡ የኛ ምንድን ነው

ደግሞ ደሞ እኮ ግምኛ በአንቺ መጥቶብኝ ነው እንጂ እኮ እሱ በኋላ የሰው ሰው እንዲያርግ ተብዬ ወቀሳለሁ፣ ተፈርዶ ሆናለሁ ብዬሽ ነው እንጂ ወንድሟን ስጋዋን እንደዚህ አደረገ ደግሞ

አሁን እኮ ደግሞ መንገድ ላይ ከተገናኘን እሱ መቼም ያው ችኩል ነው። ቂም አይረሳም። ልቡ እባብ ነው። መጣ በላይ ነሽ በላይ ነሽ በዚህ ነሽ። ምነው ተነሳት

እስቲ እዛ ወደ ደጅ እስቲ ደረስ ብዬ ነው እንጂ ትበይለኝ ነው እንጂ ኧረ በስመ አብ ወወልድ ወመንፈስ ቅዱስ አዶ ምለከ ምን ሆነህ ምን ሆነህ ነው አሸበ እንዴት ምን ሻ ምን ብለህ ነው የምትሄደው አሁን ልብስም አለኝ ሌላ ምቃለኝ ሆነ ሁሉን አላስገባችሁም የቀረ ልብስ አለኝ ሌላ ምቃለኝ እንግዲህ እና ይዋል ይደር እና

እናንተ ደግሞ እዚያ ትግስትም የለህ። እንደገና ሌላ ነገር መጫር ነው የሚሆን። ምን ይደረጋል? ዙሮ ዙሮ ገና ነገር ተፈርቶ እዛው ይቅር አይባል። ይቅር እኮ አይደለም አሸብር፣ ይቅር እኮ አይደለም ዋ ሊደር ና። እነሱ የሚረጋጉ አንተም ቢሆን ተረጋግተህ ሂደት አመጠዋል። ይቅር ብዬሽ እኮ አይደለም የምልጥ ዋ ሊደር አንተም ተረጋግ። እሷን ቢሆን እንግዲህ ልቦ ነው አንተ ስላ ተአዳምጥ። ኋላ ሂደት አመጠዋል እንጂ አሁን ጌት ያለ ነገር ነው ወዲያ ውስጥ እሱ ምን ምታረጋል ብለሽ ነው ያው ምልሽ እንግዲህ ያለውንም እንግዲህ አዝመራውም እየደራረሰ አይደል፣ በቅጥ በቅጥ አርጊ። አንድኛ ያን ብሄድ ይሻለኛል። እዚህ ምን አለኝ ብዬ ነው። አንቺንም አስቸገርኩሽ ብዙ። አማርና ክርስቶስ አንተ እንዴት ያለው ሰውነ፣ እንዴት ያለው ሰውነ። አሸበር ምን አርገህ ነው የምታስቸግረኝ? አሃ ምን ብወጣ ሰው እንኳ ቀና ብለህ ማታይሽ። አንተ ምን አርገህ ነው የምታስቸግረኝ? ችግረኝ ምን በወጣ አንቺ፣ ሆነ መጨከን አሸብር፣ መጨከን ምን ሆነህ ነው? አረ አንተ ምን አድርገህ ነው የምታስቸግረኝ? የሆነውን እሱን ሊያ ያውልህ፣ ቤት ሊበላኝ ደብሶ፣ ባዶ ብቻዬን ተቀምጬ የተወረረ አንተ እንዴ ያነጋግር ያነጋግረ ባገኝህ ህሉንስ እንዴት አድርጌ በላሁት መሰለህ? ጨዋታው ጥጃ ነበር። እንዴት አንተ አነጋጋሪ ደግሞ ጠላት አይባልም።

ማንን ደስ ይበለው? ነው ብለህ ነው? ወዲውስ፣ የጠላት የወዳጅ ማን ደስ ይበለው? አንተ በኖርክበት ባደክበት ቤትህን ጥለህ ምትወጣ ማን ደስ ይበለው ብለህ ነው? ለማን ደስ ይበለው አንተ? አዎ፣ እንዲያውም እዚህ ቤት መቀመጡ እንዲያ መጓዝ መስራት የለመደ ሰው ከባድ ነው ማለት እዚያ በመስክም እንዲያዘርዙ ማለት ተጓጉዞ እንዲያተመልሰህ ለአንጀጃ ነገር እንደሚሆን እናደርጋለን። እንግዲህ እግዚአብሔር ያውቃል ያለውን አንተ ነገር ነው እንጂ እውነት ነው። ሰው ሞልቶ ምን ይቸግራል? ምን ሆነ አንተ ን አንተ አንተ ለማን ነው ምን ሁነህ ነው?

ሙቱ ደህና ነህ? ዘው አሁን ማ ደህና ደህና ረገረገ ጋለ ለጠላቱም ደስ አይበለው፣ ተኝቼ አልቀረውም። ሞራ አይባለም፣ ጠነክራለሁ እንጂ ምን አባቱ ለማን ደስ ይበለው ምን

ይህ መንደር ሰው እኳ ወሬው እኮ መከራ ምንድ ነው። ያ ነው ስሙ ነበር ይዞኝ የሰረ የሰው ቤትም አልፈልግም ነበር። እንደው ችግሬን እኮ ሁሉ ነገር ያመቻቸንም ወጣ ታባት አይ ውጣ እሱስ ቀን ነው አይደል ቀን ነው አይደል ምን ቀን ነው አይደል እ ኧረ ምን አባቱ ይቀኗል። እኔ ነኝ እንጂ ተንግዲህ በኋላማ ተው እሱም ቀን ተወታል። እሱም ምክንያት ፈልጎ እነሯል። ይኸው በአንተ አስበህ በእሱም እንግዲህ ኧረ ተመቻችቷል። እንደዚህ መንደርሰው እኮ ቅናቱ ቅናቱ መከራ ነው። እንደው ቢሻ ወንድች በነገር እንደ እ እንደት ነው በእናንተ ምን ቀና ምንድን ውስጥ ስማ እንጂ እ ሰርጉ እንደት ነው የምልህ ሸበለው ገዳይ ሳንል እናንተ ነው የሚያግሱት። በእዛው እኮ ቅንጥ ብለህ ቀና እ እ እ ስማ አብ ወልድ ወለት ሙቼ ነው ቁሚ ነው አንተ፣ የዚህ መንደር ሰው እንደው እንደው እና ጨብጫቢ የሆነ መንደር ተንግዲህ እንደው እውነት እኔ ደግ ምንም ምትኖር ሰፈር ለኛቸው ደህና አደርክ? አሃ አሸብር ይመስገን። ወዴ ቃል አመጣ ደህና ነው። ዘና የተመቸህ ትመስላለህ። መቼም ምን ይኖር ብለህ ነው የፈሩት ይደርሳል ነው ምን አንተም የፈራው ነገር ገጠመ። በሰው የፈራኸው በአንተም ደረሰብ ምንኑ ነው?

ሀብታ ስትጠ ቃሎ እየቃስ እንዶ በምኑም በምኑም ይቀመጣል። መቼም እኔን እኮ እንድ ጥራ እኮ ነው ውጣ ብላ አ ምን ይኸውልህ የተገፋ ሰው መጨረሻው መቼም ያምራል። በልብ ያለውን ነገር ቀና ቀንተል ዚሪ ልብን አያልሚያ ዚሪ ልብን እሷም እንግዲህ ወንድም መቼም የላት። ማን ያንገራግርሃል እንደ ልብህ መግባት መውጣት ነው። እንደ ሌሎች የሚያንገራግር ወንድም ሸጋነውእንደዛ አስብዬ አይደለም እንደዛ አስብዬ አይደለም። ያው እንደው ያው ያ ነገር ተፈጠረ፣ ያው መሄጃም የለም ወደ ከተማ ዝም ብዬ ጥድፍ ጥድፍ እያልኩ ሲሄድ እንጂ እንደው ምነው አረእያያለን ከመሸ እንደ በዚህ ጊዜ ምናምን ብላ እዛ አድርጋ ካላደረክ እንደ በሞት የስት ላይ ነው እንጂ ሌላስ አይደለም። ትክክል ነህ እኮ አንተም እኮ ያው ታደርኩ አይቀርም

እንግዲህ ልጅነት የለም ተበየን። እንግዲህ ምን ጎሎባት? ምን ጎሎ አንተ? ሁሉ ቤቱ ሙሉ ነው። ስለዚህ ልክ አንተና አንተ ምንድነው ወይ ተወት፣ ሁሉንም እንግዲህ እያደረገ ምን አይነት አሽከር ናት፣ የተሽከሰከሰ ቅድም፣ በኋላ አሁን በአይነት ያለፈች አላሉ። እንዴት ነሽ አንቺዬ? እንዴት ነው? እንዴት ነሽ? ደህና ነሽ? እንደው ሰተቶ ምኑ እንዴት ነው እ ምን ሰተቶ ነው። ስህተት ብላ ግጥም አለች አላለሁ ስህተት ብሎ ግጥም አላሉ አራ እንግዲህ አራ አደራሽተኝ እናቴ እሱን ጉድና ጋን እ ቤቱን አሸብሮ አሸብሮ እ

ቢሆንም አንተ ነበርክ እንትን እምትል አሁን እንደናግርንም ተተሻለ። አሁን አንተ ወዲያውስ እኔ እበላቸው። መቼም እሷን ይከፋታል። እንዲው ስጋዋ ነው ወንድሟ ነው ብዬ እንጂ የዛን ዝም እኮ ጨርሰው ነበር፣ እደፋው ነበር እኮ አሁን እደፋው ነበር እንጂ። መቼም እሷን ምንድነው ወንድማ ነው እንዲያጫውታል ምንድነው፣ እደፋው ነበር እደፋው ከነጭሩ እንጂ እንዴ አናቱን እንደ ተመታበት ተልኮስኩሶ እንዲቀር አድርገው ነበር እኮ ያውን ማን እንዲሁም አዝሚያሚያው እንደ ፈቀደችልኝ ነው ባገኘው እኮ አሁን መንገድ ላይም እንዲሁ ፊት ለፊትም

ማልዳ ጀምሬ እኮ እንትን የወጣው ማልዳ ጀምሬ ዝም ብዬሽ እንዲሁ በዚህ በአዝመራውም በምኑም እንዲሁ ስፈቅደው የለም የለም፣ የውሃ ሽታ ምን እንደ ብለው እንዲሁ ምን ውስጥ እንደገባ ልትገጥመው ልትገጥመው ምን ልትገጥመው ብቻ ማን እረፍ በላቸው እ እንዲሁ አንተ ዳኝ ግን ተው እባክህ፣ እንዲሁም የባሰ ሌላ ውስጥ አታስገባኝ እባክህ። አምን ምን እንዳሉንከ ነው ምን ከዚህ በላይ ምን እንዳሉ። አሁን ካባሩን ባገኘው አሁን ድር ሰጥቶኝ ዝም ብዬ ባገኘው እንዴት እንደማደርገው እኔ እንጃ፣ እኔ እንጃ። እሱ አምላክ ያወጣው እሱ ያውጣ። ዝም ብዬ ካምላክ ወለሽ ምን ነው የሚያውቀው አንተ ፊት ለፊት እንደመጣ እንጂ ምን እንደ እባብ እንዴት እንዴት አድርጌ መጣው ስልዬ ዝም ብዬ ወገቡ ወገቡን

እንዴ መች ፊት ለፊት ተገናኘን? ይሄ ፈሽፋሻ የተንከስስ ልጅ። ወይኔ ወይኔ ወይኔ፣ ሰው አለማወቅ ሰው አለማወቅ። ይሄ አጥማ ጃም ልጅ እንጂ ደሮ ጠባቂ ነው። ዝም ብዬሽ አሁን ብታገኘው ነው የምልህ ደሮ ጠባቂ ነው የማደርገው፣ እንዳይንቀሳቀስ ነው የማደርገው እንጂ ማላላቱ ማላላቱ ልበለው፣ ቁርጭምጭምቱ እንዲያው ብድር የለም መልስ ሆነኝ። ኑኑ ዝም ብዬ እንደ ደሮ ክንታቱ ተመጣ እንደው ተመጣ ምናምን የሆነ ነገር መቼም ትገጥሙዋል። አሸብርም መነዳት እንጂ አንበርክኬ በላቸው፣ በላቸው ማረግ በላቸው፣ በላቸው ነው ው አልሰማም። በል እንግዲህ እኔ ዞሮ አሁን አላይም። መቼም አሞኛል